የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ታዛ ታዛ ታዛ ታዛ ያው ለበዓል እየተቃረብን ነው። የበዓል መዳረሻ ላይ ነው የምንገኘው። ከበዓል ጋር የተገናኙ ጉዳዮችን ስናዋራ ነበር። ገበያውን፣ ያለውን አቅርቦት፣ ከበዓል ጋር በተገናኘ ደግሞ ህይወታችንን በዓላችንን ቀለል ለማድረግ ምን ነገሮች ተደረጉ የሚለውን ከቢዝነሱም አንጻር ምን አይነት አዳዲስ ነገሮች እየተዋወቁ ነው የሚለውን ስንመለከት ነበረ። የዛሬውን እለት ደግሞ በማሰብ ስለመረጋጋት ስለ ካልምነት እናወራለን ብለናል። ምን ማለት ነው የሚለውን ብናየው ጥሩ ነው ቅድም እንዳለው መፋዘዝ አንድ ቦታ ዝም ብሎ ደርቆ መቆም መቀመጥ መተኛት ወይም ማውራት ሲኖርብሻ ለማውራት ማለት አደለም አንዳንዴ የተረጋጋ ነው የተረጋጋች ናት ከሌት ብለን ስንል ይህንን ትርጉም እንድንሰጣቸው ያደረገን ነገር ገዝፎ ስለተሰማንም ጭምር እንደሆነ ማሰብ ነው አንድ አባባል አለ ከመረጋጋት በጣም ምርጥ ነገር በህይወት ውስጥ መማር ይቻላል ከወጀብ ወይም ስቶርም ከምንለው ነገር ግን በጣም ጥቂት ነገር ነው የምንማረው። እሱንም ስቶርሙ እንድንተርፍ ካደረገን ነው፣ ካልሞትን ነው፣ ካልቆሰልን ነው፣ ካልተጎዳን ነው። እና ይሄ በወጀብ ውስጥ እኔም ወጀብ ሆኜ የበለጠ ተጋፍጨው አልፈዋለሁ የሚለው ነገር እስከ ሞት ድረስ ሊያደርስ የሚችል መጣደፍ፣ በህይወት ውስጥ አለመረጋጋት፣ ራስን ላደጋ ማጋለጥ የሚለውን ለመግለጽ ጭምር ነው። ካልምነስን ወይም መረጋጋትን የሰውነት፣ የስነልቦና የሁኔታ ወይም ሲዌሽን የምንለውን ነገር ትርጉም ይይዛል ተብሏል። የሰውነት ስንል የሰውነት እንቅስቃሴያችን። አንድ የሃይማኖት መምህር ሲያስተምሩ ስንት ጊዜ የምላሳችሁን ወደ ውጭ አውጥታችኋል? እያወራችሁ ከሰዎች ጋር ይህን ጊዜ ደቂቃው ሰላሳ ደቂቃ ነው፣ አስተውሉት ሰውነታችሁን፣ አሉ። ስንት ጊዜ በምላሳችሁ ከንፈራችሁን አርጥባችኋል? ስንት ጊዜ አንገታችሁ ዞር ዞር ብላችኋል? ስንት ጊዜ እጃችሁን በጸጉራችሁ ዳሳችኋል? ይህ አሁን አለማዊው ነገር ጋር ስናመጣው አንኮንሽስሊ ለምዶ ለምዶብን የምንተገብረው ነገር ነው፣ እና ያን ያክል ክትትል ምታደርግበት አይደለም። በቃ ግን ብዙ ነገር አለ፣ ሰዎች ላይ የምታስተዩ የመረጋጋት ጉድለት የሚመስሉ ነገሮች አይደለም። አሁን አፍንጫቸውን የሚጎረጉሩ ሰዎች አካባቢ ላይ አሳፋሪ ድርጊት ነው እና የሉም እኮ፣ ግን በጣም ሌላ ሰው ላይ ቢያዩት የሚያሳፍርና በቃ የሚያስጠላ ነገር ነው። ወይም ተቀርጾ ይፋ ቢደረግ ምን ሆኜ ነው? ምን እያሰብኩ ነበር ያስብላል። እና ይሄ ያለመረጋጋት የት ነው ያለሁት፣ ምን እያደረግኩ ነው የሚለውን ሳታቂ፣ በጣም ብዙ ነገሮችን ታረቂ። አንዳንድ ጉዳይ የምናስፈጽምባቸው ቦታዎች ላይ መጣደፍ ወይም ጊዜን በአግባቡ ልጠቀም በሚል መርበትበት የሚመጣ ነው ብዬ አስባለሁ ግን የሆኑ ሰዎች ምንም ሳይሯሯጡ በደንብ ስቴፓቸውን ጠብቀው ጨርሰው ሲወጡ እናያለን። አንዳችን ደግሞ እስኪ ብርቶ ፍለጋ፣ መታወቂያ ፍለጋ መታወቂያውን በእጅ ኮ ይዘነዋል የሆነ ሌላ ሰነድ አንጡ ሲባል እሱን ፍለጋ እሱ እኮ አለ የሆነ ፋይል እንትን ውስጥ የሆኑ ስልክ ፍለጋ የሆነ ቦታ ሄደን ነው መጀመሪያም ብዙም የተደጋጋሚ ኤክስፔሪንስ ስላልሆነ ሻንጣ መጨርሻ ላይ ሰአቱ ሲደርስብሽ ብዙ ቃለ ግን እንዴት ፓክ እንደምታደረጊው አስቀድመሽ አልተዘጋጀሽም። ፈጣን የግራ ገባኝ እኮ ዞረብ የቱን ጋር ነርቭስ መሆን የቱን እንደማስቀምጠው አዎ፣ ደግሞ መጨረሻ ላይ የሚሻኙን ልጆች መጥተው አስተካከሉልኝ እና ተረጋጋሁ። ምን በቃ ምን የትኛውን ነገር የቱጋ ላስገባው እንዴት ነው ያለው ወደሚል ነገሩ ልክ እኮ ይወስዳሉ። ሰዓቱ ደግሞ የቀረበ የቀረበ ሲሄድ ለነገሮች የምንሰጠው ምላሽ ስተትም እየሆነ ሊሄድ ይችላል። ልብሽ ይመታል። ጭንቀት ውስጥ ነው። ለምሳሌ ሌቦች የሚመጡት ምን ሲሆን ነው? አሁን ጉዳይ ምን አካባቢዎች ወይም ሸመታ ላይ ተጠንቀቁ የሚባለው አቅላችንን ለመሳት ትንሽ ነገር እንደቀረን አስተውለው ነው። ሁሉ ሰው ጋር ሌቦች አስተውሉና የሆነ ኮርነር ይዘው ማን ነው የተጠደፈ ያለው፣ ማን ነው ስልክ ይዞ ስልኩን እየፈለገ ያለው፣ ማን ነው አካባቢውን እያስተዋለ ያልሆነ የሚለው በቃ በደንብ ራሳችንን አስተዋወቀናቸዋል ማለት ነው። ስለዚህ ይመጣሉ። ለዛ ነው ሰውነት ስንል ሰውነታችን ብዙ ነገር ነው። ምንድን ነው የሚንቀዠቀዥብኝ የምንላቸው ሰዎች አሉ። ስብሰባ ላይ አርፈሽ ተቀምጠሽ እንደዚህ ያ ሰውዬ አንገቱንም ጸጉሩንም እጁንም ኪሱንም ቦርሳውንም ጎንበስ ቀና ማለቱን፣ ወንበሩ መንቀሳቀሱ በጣም ፍሪኩንትሊ የሚሆን ከሆነ አንቺ ሰላም ተጨልሽ። አጠገቡ ሆነሽ አልተነሳም እኮ ሰውዬው፣ ግን እዛው ጋር ሆኖ በሰውነት የነገረን መልእክት አለ። አካባቢውን ይረብሸዋል። የሰውነት እንቅስቃሴያችን የምንለው ብዙ ነገር ነው። እንደ ቀልዳን ው ከራስ ጸጉራችን ጀምሮ እስከ ጥፍራችን ድረስ የስነ ልቦና የምንለው በስነ ልቦና አለመረጋጋት ብዙ ቦታ መድረስ በቃ እዚህ ቁጭ ብለናል፣ ሌላ ቦታ ተጉዘናል። የሆነ ሰው ነው የመለሰን ከሆነ ባህር ተሻግረንም ሄደን ሊሆን ይችላል። አለመስከን፣ ስሜቶቻችንን መቆጣጠር አለመቻል፣ በጣም መደሰታችንን መቆጣጠር አለመቻል፣ ማዘናችንን፣ መናደዳችንን የምንለው ይሄ ስሜት የምንላቸው ነገሮች ሁሉ ይመጣሉ ስነ ልቦናው ጋር፣ ባህርያችንን አለማወቅ። እኔ ምን አይነት ባህሪ ያለኝ ሰው እስኪ ነግረኝ። አደጋ እስኪ ደርስብኝ ድረስ ነው ማቀው ወይስ የምረዳው ነገር አለ። እሺ ጠቅሞኛል፣ ጎድቶኛል፣ በቁጥጥር ስር ላውለው አላውለው የሚለውንም ነገር እንደዛው። ሁኔታ የተባለው ግርግር ያለበት ቦታ ስንሆን ገበያ ቦታ ሊሆን ይችላል፣ ወይም ጥድፊያ የተሞላበት ቦታ ለምሳሌ መርካቶ ስንሄድ መርካቶ ውስጥ እንዴት ነው በመረጋጋት ይዤ የመጣሁትን ተልኮ ፈጽሜ የምመለሰው የሚለውን ማሰብ ነው እንጂ መርካቶን ጸጥ ማሰኘት አይደለም። ወይም ለምንድነው የሁሉ ሰው ዝም ብሎ የሚሯሯጠው ብሎ መተቸት አይደለም። እንደዛ ከሆነ ሻንቺ ልክ አይደለሽም፣ ስራ እየሰራሽ አይደለም። ስራ የሚሰሩትን ሰዎች እንዳይሰሩ ማድረግ ነው የሚሆነው። ጸብ ቢኖር፣ ቁጣ ቢኖር፣ ፍጥነት ያለበት ቦታ ቢኖር ብለን የምናስባቸው ነገሮች። ስለዚህ ሰውነት፣ ስነ ልቦና ሁኔታ የምንለው የእኛም ብቻ ሳይሆን የሌሎችንም መረጋጋት ማለት ነው የሚለውንም ማሰብ አለብን። በረጋ ሁኔታና ቦታ ላይ ተረጋግቶ መታየት ሳይሆን ቅድም እንዳል ነው፣ የተለያዩ ተጽዕኖዎች ቢኖሩም እነሱን ችሎ ተቋቁሞ ረግቶ መገኘት ነው። ይሄ ትልቅ የሰው ልጅ ክህሎት ነው። ግን ክህሎቱ ዝም ብሎ የሚገኝ አይደለም ነው። እሺ ምን ማለት ነው ለሚለው፣ ሌላው ማገዣ ፈታኝ የሆኑ ጉዳዮችን ዲል ማድረግ የሚችል ሰው ነው የተረጋጋው በቃ ፈተና መጣ አደለ፣ ቅይስ ቅይስ ማለት ቀላል ነው። እሺ አሁን በብዙ ነገር ወይ መጋፈጥ ነው ወይ በሮ መጥፋት ነው። ከዛ አካባቢ የሚለው ነገር አለ። ግን በርን ከመጥፋታችሁ በፊት እንደ ሰው መታገል የምንችላቸው ነገሮች ውስጥ ያለንን አቅም መፈተን አለብን። ያ ፈተናን አልፈልገውም ሌላ መንገድ እያለ አቋራጭ ብለው የሚሄዱ ሰዎች ካልምነሱ ውስጥ እየኖሩ አይደለም። ነው የተረጋጋ ውይይት ማድረግ መቻል። ውይይቱ ጸብ ሊኖረው ይችላል። ውይይቱ አለመግባባት ሊኖረው ይችላል። ውይይቱ ዳርና ዳር ያሉ ሀሳቦች የሚነሱበት ሊሆን ይችላል። ሌላው ቀውስ ነው ወይም ክራይሲስ፣ በብዙ መንገድ ሊገለጽ ይችላል። ስቴብል ነው ቀውስ ሲመጣ ወይም ስቴብል ለመሆን ጥረት የሚያደርግ አይነት ሰው ነን ሆኜ ነው ወይስ እንደው በቃ ከቀውሱ በላይ ቀውስ በመሆን የምንገለጽነን። ሌሎችን በማረጋጋት ሌላው ከቀልብ መሆን ማይንድፉልነስ የምንለው ስንበላ፣ ስናወራ በቃ እንቅስቃሴያችን በየቀኑ የምናደርጋቸው ተግባራት ውስጥ ሁሉ እናስታውሳቸዋለን ወይም የምናደርጋቸውን ነገሮች በጽሞና ነው ወይ፣ ጊዜ ሰተን ነው ወይ የሚለውንም ያካትታል። ማዳመጥ የምንፈልጋቸው ጉዳዮች ምርጫዎቻችን የትኞቹ ናቸው? በጩኸት የታጀቡ ናቸው? በኡኡታ የደረጁ ናቸው? አንዳንድ ፍላጎቶች አሉን፣ ሳናቀው በቃረ በከፍ ከፍ ከፍ የምንላቸው ነገሮች የሆኑ ተለዋዋጭ ነገሮች ሊኖሩን ይችላሉ። አዎ የሆነ ወቅት ከፍ ከፍ የሚያስብል ስሜት ውስጥ ሊሆን ይችላሉ። እንዴት ሁሉንም ሰዓት ሁሉንም ህይወት ከፍ ከፍ ባለው ነገር ውስጥ እመጣለሁ። ድምጽ ሊሆን ይችላል፣ ግርግር ሊሆን ይችላል፣ ይሄ ደመቅመቅ ያለ ቦታ ሊሆን ይችላል። ንግግርም ልክ እንደዛው ተረጋግቶ በሆነ ተመሳሳይ ትሆን የሚያወራ ሰው አይመቸኝም የምንል ና ሁልጊዜ በቃ ይጩህ እንጂ ጠረጴዛ ይደብድብ እንጂ ኡ ይበል እንጂ ድምፁ ከጣራ ይውጣ እንጂ የምንል ሰዎች ነን። ምርጫዎቻችንን ምን እንድናያቸው ነው። ለምሳሌ ሶሻል ሚዲያ ላይ የቱ ነገር ነው በጣም የሚስበን? ማስ ያወራ ነው። ጠረጴዛ የሚደበድቡ ሰዎች ብዙ ተከታይ ያለ፣ ድምጻቸውን ጮክ አድርገው መጋነን የሌለበትን ነገር እራሱ አጋን ነው ሲያወሩ ና አንዳንድ ሙያተኞችም እያየሁ ነው ያለሁት ይሄ ሙያዊ የሆኑ ነገሮችን ለማስረዳት ተረጋግቶ ሁኔታው አንቺ ጋር በቃ መልእክቱ እንዲደርስ ከማድረግ ይልቅ መወራጨት ና የተለያዩ ነገሮችን በመፍጠር የሰዎችን ትኩረት መሳብ የሚለው ላይ እያተኮሩ ይገኛሉ እና የተጋነኑ ነገሮችን የተጋነኑ አገላለጾችን ማድረግ በዛ መንገድ ነው ሰዎች ጋር መድረስ የምችሉ፣ አለበለዚያ ሰዎች አያዩኝም እኮ አያደምጡኝም ኡ ማለት የጀመሩ የሆኑ ሴትዮ እስማም ብያለሁ። እኔ ሳላቀው ነው ትልቅ ሴትዮ ናቸው። ልፍልፍ ስ የሚመጡ ሰዎች አሉ አይደል በሆነ ነገር ክሬቲቪቲያቸውን ጨምረው ወይም ፈጠራቸውን ተወዳዳሪ ለመሆንም አይምጡ አይደለም፣ ግን አሉ ያላቸው ሀሳቦች። ሴትኞቹን ነው የምንመርጠው። በቃ ይሄ ለአንዴ የሚጫጫሁ ሀሳቦች ናቸው ወይስ የሰው ልጅ ሁልጊዜ በምንም ነገር ውስጥ ቢሆን ብቻ ኢሞሽኖች በደንብ የበዙበትን ነገር እንፈልገዋለን። ስሜት በተጋነነ ሁኔታ የተገለጸበትን የመወራጨት፣ የመጮህ፣ የመቆጣት፣ የማልቀስ ነገሮች ይስቡናል። አዎ፣ ከዛ ደግሞ መደቡ ራሱ ስሜት ምን አይነት ሰዎችን ሲያደንቁ ያለው ለምሳሌ ክርክር ነገሮች ካሉ ብዙ ጊዜ ክርክር ያለባቸው ውይይቶች ወይም አንዱ የአንዱን ነገር ለማስረዳት በሚሄድባቸው መድረኮች ላይ ተረጋግተው የሚናገሩ ሰዎች አሉ። ሳይናደድ፣ አድማጭ ግን ይፈልጋል ሳይበሳጩ ፋክታቸውን በደንብ የሚያስረዱ ሰዎች አሉ። እነዚህም ደግሞ የሚያደንቁ ሰዎች ተፈጥረዋል። ለምን ሌላኛው ወገን በምንድን ነው ዝም ሊያስብል የሚፈልገው? ፋክት ከመናገር ይልቅ በሀይል መናገር፣ መቆጣት፣ መብት በመክፈፍ ይሄ ወደ ስድብ የሚሄዱ ነገሮችን ግላይ ጥቃቶችን የማድረግ ነገር ማለት ነው። የቃላት ጥቃት እና ሰውየው ላይ የተመሰረቱ እንዲህ እንዲያ ያነት ነገሮችን በማድረግ ነው አሸናፊ ነኝ፣ በቃ ረትቸዋለሁ የሚለውን ነገር ማሳየት የሚፈልጉት። አሁን ራሱ ይሄ ሰው አሸናፊ ሆነው በዚህ መንገድ ነው ያለው። ሰው ራሱ በእርግጠኛነት የእውነተኛ የተረጋጋ ማንነት ያለው ሰው ሲያወራ የሚማረክ ሰው ነው። መማረኩን ግን ላይነግርሽ ይችላል። ወይም በህይወቱ የእውነቱን እስኪቆጣጠረው ድረስ ያ ስሜት አሁን የተባለው ስሜታዊነታችን ቢያገለበልበን ራሱ ስሜትም ሆኖ የትኛው ስሜት ደግሞ አሉታዊ ነው አዎንታዊ። ብዙዎቻችን ራሳችን የምናገኘው የቱ ነገር ጋር ነው? በጣም አሉታዊ ነገሮች የሚወሩበት መድረክ ጋር፣ አሉታዊ ነገሮችን በደንብ የሚያቀነቅኑ ሰዎች ጋር ልንገኝ እንችላለን። ስለዚህ ቅድም ያልነው ስነ ልቦናችን የቱ ጋር ነው የሚገኘው ለነገሮች ምንም አይነት ጥሩ ነገር የማይሰማው አይነት ሰው ሆነን ልናገኘው እንችላለን። የሆነ ወቅት ላይ የሰው ልጅ የተረጋጋ ማንነት ሲኖረው በምንድን ነው የሚጠቀመው የሚለውን ማወቅ ግን አስፈላጊ ነው። የምንቀናውን በእንደዚህ አይነት ሰዎች ለዛ ስለሆነ አንደኛው ምርጥ ውሳኔ መስጠት አቅማቸው ከፍ ያለ ነው የተረጋጉ ሰዎች ህይወታቸውን ያሻሻሉበት አንዱ መገለጫቸው ይሄ ነው። ውሳኔ ለመስጠት በጣም እንቸገራለን፣ በውሳኔያችን እንጸጸታለን። በውሳኔያችን ትንሽ ደቂቃ እንኳን ላንረጋ እንችላለን፣ እዚህም እዛም ልንል እንችላለን። እነህ ሰዎች ምርጥ ውሳኔ መስጠት አቅማቸው ከፍ ይላል። ሌላው ጥርት ያለ ሀሳብ የማሰብ ልምድ ይኖራቸዋል ተብሏል። ስለ ፎጊ ቶትስ ከዚህ ቀደም አውርተን ነበረ። በቃ ምንድን ነው እያስብኩ ያለሁት በትክክል ግን የእውነት አሁን ተናገሪ ቢባል አይምሮ ውስጥ ያለው የተቆጣጠረኝ ነገር ምንድን ነው የሚለውን ማውራት አለመቻል ማለት ነው። የእውነት መነሻ ያለው ማብራሪያ ያለው ጠቅላይ ያለው ሀሳባችንም አይምሯችን ውስጥ ለወሬ ብቻ ሳይሆን እንደዛ አይነት ሀሳብ አይኖራቸውም ነው ያውቁታል፣ የሚያስቡትን ውጥረትና ጭንቀትን መቀነስ ይቻላል ተብሏል። መረጋጋት ዘና የማለት ስሜት ይሰጠናል። ሳይንስ ኦፍ ሪላክሴሽን እነኚህ ሰዎች ዘና ብለው ስናያቸው የሚያናድዱንም አንዳንዴ ለዚያ ሊሆን ይችላል። እኛ ቅልብልብ ክውክው እንልና የሆኑ ሰዎች ከአቀማመጣቸው ጀምሮ ከአነጋገራቸው ጀምሮ ከቀልባቸው ሲሆኑ ልንናድድ እንችላለን። ምክንያቱም በእኛ ስሜት ውስጥ የሆኑ ስለማይመስለን። መረጋጋት ደግሞ ሌላኛው ጥቅሙ ተግባቦት ላይ ትልቅ ሚና ነው የሚኖረው። ማዳመጥ፣ መታገስ፣ ሀሳቦችን የማስታረቅ ክህሎት ያላቸው ሰዎች ይሆናሉ። የተሻለ ትኩረትም ይሰጣል። መረጋጋት ምርታማ ያደርጋል። ትኩረት ያለው ሰው ሁልጊዜም ፕሮዳክቲቭ ነው የሚሆነው። ችግር የመፍታት አቅማችንን ከፍ ያደርግልናል። ሁሉም የሚሯሯጥ ከሆነ ሁሉም የሚቅለበለብ ከሆነ ሁሉም ሚል ከሆነ የሆነ ችግር አጋጥሞ ማን ነው የሚፈታው? ያንን ነገር ማሰብ ነው። ሌላኛው ስለ ራሳችን ያለንን ግንዛቤ መጨመር፣ ሰልፍ አዌርነስን ከፍ ያደርጋል። ማንኝ ምን ያስደስተኛል? የትኛው ነገር የበለጠ ይጠቅመኛል? የማስበው ምንድን ነው? ከሰዎች ጋር እንዴት ነው የምኖረው? ሰዎች ምን እያሉኝ ነው? በስሜታቸው በንግግራቸው የሚለውን እንድናቅ ያደርጋል። ነው የተረጋጉ ሰዎች ቀና አካባቢ መፍጠር ይችላሉ። ቀና የፖዚቲቭ ኢንቫይሮንመንት የአካባቢውን መንፈስ ማስተዳደር ስለሚችሉ ነው ይህን የሚያደርጉት። አብረዋቸው ላሉ ሰዎች ምቾት ይጨነቃሉ። እኔ ወዲህ ወዲህ ያብል ትኩረት ይወሰድበታል። ይሄኛው ቡድን እኔ መጥፎ ነገር ባወራ እኔ ብጮህ እኔ ሰዎችን ባስቀይም የሚሉት ነገሮች መልስ ያገኛሉ ማለት ነው። በመጨረሻ ጤናማ ይሆናሉ ነው። የምን ጤና? የአእምሮ ሰላም፣ በአካልም ቅድም ባል ነው። በስነ ልቦናውም ረገድ ይሄን ማድረግ ይቻላል የሚለውን አስቀምጧል። መረጋጋትን የሚያውኩብን ተጽዕኖዎች ግን አሉ። ተጽዕኖዎቹን ስናቃቸው ዛሬ መስራት እንችላለን ነው። እነኛ ተጽዕኖዎች ምንድናቸው? አንደኛው የሰውነታችን የቀመ ሚዛን መዛባት ነው። ሆርሞናል ኢምባላንስ የሚሉት ወይ በጣም መደበት፣ በጣም ማልቀስ፣ በጣም መፈንጠዝ ስሜቶቻችን የሚቆጣጠሩ ሆርሞኖች ስራቸውን በአግባቡ እንዳይሰሩ ስለሚያደርግ ነው። ስለዚህ ሆርሞናችን ላይ ትንሽ አዌርነስ ካለን ምንድን ነው የረበሸው ሆርሞኑን ሚዛኑን እንዳይጠብቅ ያደረገው ምግብ ነው መድኃኒት ነው አካባቢ ነው የሚለውን ማሰብ እንድንችል ነው። ሌላው የኬሚካል አለመመጣጠን ነው። የምንመገባቸው ምግቦች ውስጥ ያሉ ጠቃሚ ይዘቶች በጣም በትንሽዬ መጠን በደም ስራችን መግባት አለባቸው። እንደዛም እየሆኑ ነው የምንኖረው። አብዞርቭ ተደርገው መግባት አለባቸው። ይሄ ሳይሆን ሲቀር ለጭንቀት እንጋለጣለን። በተመገብናቸው ምግቦች እንዴት መልስ መስጠት እንዳለብን ላናቅ እንችላለን። ለምሳሌ ውጥረት ሲመጣ ለውጥረት ለድብት እንዴት ነው መልስ መስጠት ያለብን? በስድብ ነው በትቢት ነው ይሄ በማለሳለስ ነው ለሚለው መንገድ ሊሆኑ ይችላሉ። ሌላው ዘረመል ነው የመረጋጋት መጠንን ይወስናል ተብሏል። የስነ ልቦና ተጽዕኖዎች ሌሎቹ ናቸው። ልምዶቻችን፣ ለምሳሌ በህይወት ውስጥ ከብዙ ሰዎች ጋር መስተጋብር ወይም ኢንተራክሽን የማድረግ ልምድ ያላቸው ሰዎች እና ይህን ማድረግ የሌለባቸው ዘግተው የኖሩ ሰዎች እኩል ለነገሮች ምላሽ አይሰጡ። ብዙ ሁኔታዎችን በህይወት ውስጥ ያዩ ሰዎችና ተለዋዋጭ ባልሆነ ነገር የሚኖሩ ሰዎች አንድ አይነት የመረጋጋት መጠን የላቸውም ተብሏል። ስለዚህ ኤክስፕሪንሶቻችንን አንጥላቸው። በህይወት ውስጥ ያጋጠሙንን ያሳደጉን ሰዎች ባህሪ መረጋጋት የራቀው ከነበረ እንደዛው ተብሏል። ማይንድ ሴታችንና እምነታችን ወይም ይሄ ቢሊፋችን ስለ ራሳችን፣ ስለ ሌሎች ሰዎች፣ ስለ አለም ያለን እይታ እንዴት ነው ምላሽ መስጠት እንዳለብን የነገሩን የሚለውም ፋክተር ነው ተብሏል። ለምሳሌ አለም ወከባ ናት የሚል ሰው መረጋጋት መገለጫው የሆነ ሩጥ፣ ሂድ፣ አፍጥነው፣ ውጣ፣ አምልጥ የሚል ልምምድ ነው ሊኖረው የሚችለው። ዓለም ሲረጋጉ ምላሿ በጣም አበረታች ነው ያሉ ሰዎች ደግሞ ትዕግስተኞች ናቸው። ይሄ የዩኒቨርስ ነገር ላይ ያለን ቢሊፍ ማይንድ ሴት ይገልጸዋል ነው። በማስተዋል የሆኑ ተግባራቶቻችንም ሌሎቹ ተጽዕኖዎች ናቸው። ስንመገብ፣ ስናወራ፣ ስናዳምጥ፣ ስንጸልይ እንዴት ነው ልምዳችን ኮንሸስ ፕራክቲስስ ይባላሉ፣ ወይም በትኩረት ከአይምሮችን ከቀልባችን ያደረግናቸው ተግባራት ናቸው። ለምሳሌ ሲያሽከረክር ብዙ አስተውሎት ያለው፣ ሲያዳምጥ ሙሉ መረጃ የያዘ፣ ሲጸልይ እርካታና እፎይታ ተሰምቶት የተነሳ ሰው እኩል አይደለም ከዛኛው ጋር ሲጸልይ፣ ያላስተዋለ ሲያዳምጥ፣ ያላስተዋለ ሲያሽከረክር፣ ማንንም ያላየ መንገድ ላይ ነገሮችንም ያላስተዋለ። የሁኔታዎች ተጽዕኖዎች ተብሎ ሲቹዌሽናል ፋክተርስ ተብለው የተቀመጡት አንደኛው ውጥረት የሚፈጥሩ ኩነቶች የትኞቹ ናቸው? ድንገተኛ ጉዳዮች፣ አደጋዎች፣ ጸቦች እነኚህ ናቸው። እነኚህን ነገሮች ሲያጋጥሙ ህይወታችን ውስጥ መንገዳችን ውስጥ እንዴት ነው መልስ የሰጠ ነው መረጋጋታችን እንዲቆይ ነው ያደረግነው ወይስ መረጋጋታችን እስከ አደጋው ድረስ ነበር እስከ ሰላም እስኪፈጠር ድረስ ነው የቆየው፣ የሚለውን የሚመልስ ነው። አካባቢያዊ ተብለው ደግሞ የተቀመጡት ከባድ ሙቀት፣ ቅዝቃዜ፣ ከባድ ድምፅ፣ ነገሮችን የሚለዋውጥባቸው ሰው አለ። ግን ከባድ ሙቀት ስለሆነ ጩሁ አይደለም፣ ከባድ የሆነ ነገር ስላጋጠመ በተቃራኒ ሁኑ ማለት አይደለም። አብሮ የሚቀጥል ስሜትና እሱን ማስተዳደር መቻል ነው። ሌላው ግን መጨረሻ ላይ የምናነሳው ነገር የማህበረሰብ ድጋፍ ውስጥ ያሉ ሰዎች በደንብ የተረጋጋ ማንነት አላቸው ነው ስለዚህ ድጋፎቻችን ኬት ኬት የተገኙ ናቸው ከቤተሰብ ከእህት ከወንድም ከጎረቤት ከጓደኛ የደህንነት ዋስትና ማግኘት ማረጋገጫን ያገኙ ሰዎች ይህን ካላገኙ ሰዎች በተሻለ መንገድ መረጋጋት የቻሉ ናቸው የሚለውም እንደዛው ተቀምጧል መጨረሻ ላይ ግን የመጨረሻው መጨረሻ ኮንታጂየስ ነው ምን መረጋጋት ስለዚህ ምን አርጉ ተብሏል? መረጋጋት ያለባቸው አካባቢዎችን ፈልጉ። መረጋጋትን መሰረት ያደረጉ ሰዎች በችግር ውስጥ ሆነው በፈተናዎች ውስጥ ሆነው እንኳን በመረጋጋት መልስ የሰጡ ሰዎች ጋር አብላጫውን ሰዓታችሁን አሳልፉ። መረጋጋትን ተጠቅመው የህይወትን ወይም የአእምሮን ሰላም ያገኙ ሰዎችን ታሪኮችን በደንብ ወደ እናንተ ውሰዱ፣ የሚለው ዋናው ተጽዕኖ ነው ተብሏል። ስለዚህ የትኛውን ነገር ነው ያጋባ ነው የሚለውንም እንድንጠይቅ ጭምር ነው። ጥሩ እሺ። ታዛ ነበር ሰሙ ቆያችሁት። ከኛ ጋር ስለነበራችሁ ስላደመጣችሁ እና መሰግናለን በፕሮግራማችን ላይ የተላለፉ የተመረጡ ጉዳዮችን ደግሞ መስማት ላልቻላችሁ ቴሌግራም ቻናላችን ላይ ስለምናጋራ ማግኘት ትችላላችሁ። ትዕግስት በጋሻው እና ጸገነት ላቀ አብረናችሁ ቆይታ አድርገናል። ታዛ ታዛ ታዛ